ይሄ ስቴፕ ላለፋችሁ መጀመሪያ ሽንኩርት ነው የምናደርገው። ቀጥሎ ካሮት እናደርጋለን። ድንች አድርገን ድንቹ ትንሽ ሲበስል ስጋ እንጨምራለን ማለት ነው። ከዚህ ጋር መጀመሪያ በደንብ ሽንኩርቱ አበሰል። ቀጥሎ ቲማት እንጨምር በርበሬ

ማህኛው ካልበሰለ አንደኛው ሊቦካብን ስለሚችል ጥንቃቄ ማድረግ ይፈልጋል። እና እንደዚህ እያልን ያው እዚህ ስቴፕ ላይ ደርሰናል። ምግባችን ጥሩ እየሄደልን ከዚህ ጋር ስጋ አለ፣ ስጋ ወጥልን ሰራ እዚህ ጋር ቁሌታችን በጥሩ ይፈየድን ይገኛል። ችንን ከትፈናሉ ሁሉም ፕሮቶ ነው። በመቀጠል ያው የጠሩትን ቅመሞችን ስጋውን ጨምሮ ወደ መጨረሻ ስቴፕ መሄድ ነው። እዚህ ጋር አለ ካሜራ ማናችን አሁን ያሳያችኋል። እንጀራችን ያው እንደ ኢትዮጵያው ባይሆንም ያው አለን። እንግዲህ በዚህ ነው የምንበላው እና አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግ አበረታቱን። እናመሰግናለን። ግል ከመጀመሪያው እዚህ ጋር ደግሞ ሌላ ማጣፈ ከምንጠቀምባቸው ቅመሞች ውስጥ እዚህ ጋር የተዘጋጀ ያልጫ ቅመም አለን። እ ለጫ መንጠቀም እንችላለን። እንዲሁም ደግሞ ለቀይ ወጡ ደግሞ እሱም በኋላ የምናስገባ ይሆናል። አለማየሁ የስፖንሰር ይከፍላል። አለማየሁ

ከኋላ ደግሞ ቀምሰን እንነግራቸዋሉ። እዚህ ጋር ጥልፋለ እሱን በጥሩነታ እየሄደ ነው። እዚህ ጋር ቀየጣ ችላለ በጣም በሚገርም ሁኔታ ጥሩ ተባል እንገኛለን። ሚሰት በጣም ቆንጆ ቆንጆ ሁኔታ ይገኛል። እስከ መጨረሻ ብራችሁ ታይቲ ሆኑ ይላል። ይህንም በቃ መጀመሪያ ድንቹ በስሏል አድረሰ የሚለውን ቼክ እናደርጋለን። ድንቹ በጥሩ ሁኔታ በስሎልናል፣ ካሮቱም እንደዚሁ በተመሳሳይ ሁኔታ፣ ስጋውም ቆንጆ ነው። እዚህ ጋር እንደምታዩት መረቁ በጣም አሪፍ ነው። ስለዚህ ጫውን ቀምሰ እናጠፈዋለን ማለት ነው በጣም

እንተዋለን ማለት ነው። ትንሽ ጨው ጨውም መጀመሪያ ባና በዛው ይመርጣል። የተወሰኑ ደቂቃዎች የምናመስለ ይሆናል። አብራችሁን ቆየሁ። ማን ያጥብልሃል? እንዲሁም የተጠቀምንባቸውን እቃዎች በሙሉ አንድ በአንድ የምናጥብ ይሆናል። በጥሩ ሁኔታ እየሄደልን ነው። ከአንድ ከአምስት ደቂቃ በኋላ የሚደርስ ይሆናል። ቻናላችንን ሰብስክራይብ አድርጉ። ስለተከታተላችሁ ተከታተላችሁን እናመሰግናለን። በቀጣይ በሌላ ቪዲዮ የምንገናኝ ይሆናል። በአሪፉ በተሻለ እስከዛ ሰብስክራይብ በማድረግ ጠብቁን። እናመሰግናለን።